እሺ ኤዱ፣ መናገር የምፈልጊው ነገር ካለ ለአንቺ ድል ልስጥሽ። አይ ቲንክ ማሳወቅ የምፈልጊው ነገር ካለ ልስጥሽ፣ እንደገና ማመስገን የምፈልጊያቸውም ሰዎች ካሉ ልስጥሽ። እና ከዛ በቃ አንቺ አረፍበይ፣ እነሱ ያወራሉ። ሄደዋለሽ አይለዋዋይ ተናግራል። ማሳወቅ ያለብኝ ነገር ተናግራችሁታል። እኔ ማመስገን የምፈልገው ለሁላችሁም ጸሎት ላደረጋችሁልኝ፣ በአጠቃላይ ለሙስሊሞች አመሰግናለሁ ማለት እፈልጋለሁ። ሌላ ምስጋና ማቅረብ ምፈልገው ደግሞ ለክርስቲያን እህት ወንድሞቼ እንዲሁም በጣም ለመወደው ለማከብረው መምህር ቢኒ አቃለው፣ ብዙ ደክመህብኛል፣ ጊዜህን ብዙ ሰውተክ፣ እኔን ለማስረዳት የኔን ጥያቄዎች ለመመለስ ሞክረሃል ባቅምህና፣ ግን ያው እኔ ውስጤ ስላልተቀበለ ነው ይሄን መንገድ የመረጥኩትኝ ግን ማመስገን ፈልጋለሁ እንዲሁም በጣም ክብር እንዳለኝ በዚህ አጋጣሚ ለሱ ማሳወቅ ፈልጋለሁኝ። በአጠቃላይ ለእኔ ጥሩ ነገር ላላችሁ ሰዎች በአጠቃላይ ምስጋና ማድረስ ፈልጋለሁኝ። በቃ ይህን ነው እኔ ያው፣ ንግግር ላይ ጎበዝ አይደለሁ፣ ትረዱኛላችሁ። ሚት አድርጌ ያዳምጣለሁ። እሺ ኡስታዝ ጀማል ይቀጥሉ። ኡስታዞች፣ ወንድሞች፣ እህቶች በአጠቃላይ ስማችሁን ባልጠራም ታውቃላችሁና ራሳችሁ አመሰግናችኋለሁ። ከዛ ደግሞ በጣም የምወደው ዮኒዬ ጓደኛዬ ረጅም ጊዜ ነው ማቀው። ዮኒ እነዚህ ቲክታክ ላይ እና ብዙ ነገር አሳልፈናል፣ በሃይማኖትም እንዲሁ በሌለውም ነገር። ይሄ እኔ እዚህ እንድደርስ ዋናው ስራ የሰራው ክሬዲት መሰጠው ለዮኒ ነው በመጀመሪያ። በጣም ብዙ ነገር አስተምሮኛል። ጥያቄ ሲፈጠርብኝ ያግዘኛል በአቅሙ በብዙ ነገር ብቻ ያግዘኛል እና እሱን አመሰግነዋለሁ። ከዛ ጃቢርም ብዙ ነገር እርተኛል እና አንተንም ላመሰግን ፈልጋለሁ። ስማችሁን ያልጠቀስኩኝ እኔ ያው ፈራለው ማውራት አንዳንዴ ና ታውቃላችሁ እራሳችሁ በቃ ሁላችሁንም አመሰግናለሁ። ስም ያልጠራው ሰው ካለ ይቅርታ። እሺ ይሁን፣ ዋናው መስለምሽ ነው። የታባት ዋናው፣ እንኳንም ነፍስሽ ዳነ። እሺ ኦልቢን መቀጠል ትችላለህ። ሰላሙ አለይኩም። ኢንሻላህ እንግዲህ ያው እንደሚታወቀው ለዘመናት በተለያየ ጊዜ ኦኬ፣ መልሷት መልሷት፣ ኤደን ወርዳለች፣ እንመልሷት መለሳለች ገስት ላይ ያላገኘኋችሁ ሰዎች አላችሁ፣ ዞር ብዬ ነበር እኔ አጋጣሚ ድምጽ ሰማን የመጣሁት የመጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሆልቤን ቶፊክ፣ ዮኒ፣ ዳሪያ፣ አዲስ አለም፣ ውስታስ፣ ጀማል መሰለኝ። ከላይ ያለው ጀማል የእኛ ጀማል ነህ? ማሻአላ እሺ፣ ኤደን እንኳን ደህና መጣሽ። ዳሪያ ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባላ ሰላምታ ኤደን አለሽ። አሎ እንዴት ነሽ? እንግዲህ እንደምትመለከቱት የሰው ልጅ አምላክን ፍለጋ በሚያደርገው ጥረት ሱረቱ አንከውት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመረዋለን ይላል አላህ። አላህ እሱን ለማግኘት የሱ መንገድ ለማግኘት እሾት ያላቸውን ጥማት ያላቸውን ሰዎች እየፈለቀ እየፈለቀ ሂዳያ ይወፍቃል ማለት ነው። ሂዳያም ሆነ ደላላ ከይማንና እና ከኩፍር በኋላ የሚመጣ ቅጣትና ሽልማት ነው። ራሱ በክህደት ውስጥ ያለ ሰው በዚህኛው ዓለምም በቀጣዩ ዓለሙ ላይ እንቀጠዋለን ይላል። በዚህ ዓለም ላይ ሰው ሲቀጣ ደላላ ነው የሚቀጣው አላህ ያጠመዋል። ሁጃ ቆመበት አንድ ሰው ሪሳለው መልእክቱ ደርሶት እያወቀ ሆን ብሎ ስራዬ ብሎ የሚያስተባብል ሁጃ የቆመበት ሰው አላህ ይቀጠዋል። ቅጣት ምንድን ነው? አላህ ያጠመዋል ማለት ነው። በተቃራኒው ደግሞ ወደሱ እሱ የሚመለሱትን ለማመን ራሳቸውን ያዘጋጁ በእሱ መንገድ ሾት ያላቸውን ሰዎች ደግሞ ሂዳያ ይወፍቃል ማለት ሂዳያ ካላህ ዘንድ ተውፊቅ ነው፣ በኢስላም አስተምሮት ማለት ነው እና ከዛ አንጻር ምንድን ነው ይቺ ልጅ የተለያየ በተለይ በጣም ስነ ምግባርና ግብረ ገብ አላት። ከበፊት ጀምሮ ነው ከመቅደስ ጋር ማቃቸው ማለት ነው። እና በጣም ስነ ምግባር የተሞላች ግብረ ገብ የተሞላች ልጅ ናት። እኔ ብያቸዋለሁ ከበፊትም ጀምሮ ማለት ነው። ሰዎች መስለም ካለባችሁ ስለሙ። ደስ ነው የሚለን፣ አንደኛ ፕሪቪሌጅ ካላህ ዘንድ እናገኝበታለን። ወንድም እናቶቻችን ሆናችሁ ከእሳት ነጻ ስትወጡ ማየትን የመሰለ ነገር የለም። በተቃራኒ ለመባሰር ሆኖ እንኳን ሚስኮንሴፕሽን ሳይኖራችሁ ለኢስላም ፖዘቲቭ ሜንታሊቲ ኖራችሁ ጥሩ ጎረቤት፣ ጥሩ ቤተሰብ፣ ጥሩ ዝምድና ያለው ሰው እንደ ሀገርም እንደ ሰውም የጋራ ሴት ብዙ ነገር ስላለን አብረን መኖር እንችላለን ነው። ይሄ የእኛ መርህ ነው፣ የሙስሊሞች መርህ ነው እና በጣም ብዙ ተጋግጣለች። ብዙ ውጣ ውረድ በህይወቷ ውስጥ ነበረ። ዛሬ የተባረከች ቀን አለች። በዚህ የተባረከች ቀን ውስጥ ለውሳኔ ለመብቃት ሞከራለች ማለት ነው። እንሻላ የነበራትን ሁለት ተርኒንግ ፖይንቶች ትነግረን እና እኔ ሪኮመንድ የማደርገው ራሱ ወንድም ጃቢር ሻሃዳ ቢያስ ይዛት ነው ደስ የሚለኝ ማለት ነው። ማለት ደስ የሚለኝ በጣም ፈርት እና ኮሚትመንት አድርጎ ስራዬ ብሎ በስነ መግባርም በግብረ ገብም በተለያየ ነገር በእውቀትም በምንም በትሪትመንትም በተለያየ ነገር ለፍቶ ለዚህ ለፍሬ ያበቃት እሱ ነው። ፕሬባ በቃት ሰው እጅ ሻዳ ብትይዝ ደግሞ የበለጠኛ ደግሞ ደስታችን እጠፍ ድርብ ይሆናል ማለት ነው። ዛሬ የደስታ የፍሳ የአሴት እና ቀን ነው ቀኑ ራሱ ማለት ነው እንሻላ ሁላችንም በጣም ነው ደስ ያለን። እንግዲህ ያው ምንድን ነው ሁለት ተርኒንግ ፖይንቶቹን ትነግሪናለሽ። አንደኛ የመጀመሪያ ተርኒንግ ፖይንት ክርስትናን እንዴት እንደተወሸ እና ሁለተኛው ነገር ደግሞ እስልምና ልትቀበየት የቻልሽበት ምክንያት፣ ጥቅል የሆኑ ነገሮች ዝርዝርም ላይሆኑ ይችላሉ እና ሁለት ችንትን ያደረገሽ ትርኒንግ ፖይንትሽ ላይ ስትራይክ ያደረገሽን የነካሽን ውስጥሽን የነካሽን እና በቃ ነካኝ ይሄ ነገር በጣም ነካኝ ይሄ ነገር የሚያሳርፍ ነገር ነው ብዬ ድምዳሜ ሊያደረሰኝ ይሄ ነገር ነው ብለሽ፣ በአጭሩ ሶስት ደቂቃ ተሰቶሻል። በሶስት ደቂቃ ውስጥ ንገሪ። ሄደን ቆይ አንድ ነገር በርሷ ከማለቷ በፊት ኤዱ ሻሃዳ ይዛለች ዛሬ በነገራችን ላይ እንዲወጣም አልፈለገችም ነበረ። እኛ ደግሞ አይ መውጣት መታወቅ አለበት፣ ምክንያቱም ጀማው ይዛለች ሻዳ ማሳወቅ ስለፈለገች የመጣችው አንደኛ ነገር እንትን አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አይ እኔ የደረሰኝ ኢንፎርሜሽን እንደዛ ስላልነበረ ነው። እና በጣም ደስ የሚል ነገር ነው። ነፍሷን ማስመለጧን ነው እኛ የምንፈልገው። አደባባይ ላይ ሻዳ ያዘች፣ በውስጥ ያዘች አይደለም። ነጥብ ዋና ሻዳ መያዟ ነው። ነገር ግን ፕሮክላሜሽን ነው ራሱ ማለት። በዛ መንገድ ውስጥ በጣም ፕሮሰስ አካሄዳ፣ ያንን ፕሮሰሱን ያካሄደችበትን መንገድ ደስታዬን አብራችሁ ተካፈሉ፣ ደስ ብሎኛል። ላይለ ሀይል ለላ ሲል ሰው እንዴት ነፍሱ እንደሚያርፍ ምን ያህል እንትን እንደሆነ ያለው ነገር ስሜቱን ያው የሰለመው ሰው ነው የሚያውቀው። እና ያንን ደስታዬን ተጋሩልኝ፣ ሰለምቴዎቹ ተጋሩልኝ። ያኔ እናንተ እናንተ የታመማችሁበትን ህመም እኔም ታመሜ ነበረ እናንተ ያገኛችሁትን ደስታ እኔም አግኝቻለሁ የሚል መልዕክት ለመሰለምቶቹ ነው የደረሰው። ሙስሊም ለሆናችሁና ለነባሮቹ ደግሞ እንኳን ደስ አላችሁ። ላይላ ሀይልላ የሚለውን ገመድ ይዤ ተንጠልጥዬ ወጥቻለሁ። ከእሳት ጉድጓድ ጋር አፋፍ ላይ አፋፉ እንደምትመለከቱ ሸርክ ነው ኩፍር ነው ኒፋቅ ነው ቢድዓ ነው ከእንደዚህ አይነት ነገር ውስጥ ተንጠልጥዬ ይሄ ላይላ ሀይልላ የሚለው የአላህን ገመድ ይዤ ድኛለሁ እያለች ነው ያለችው። ቀደም አይ ቲንክ ሩኮኝ የሳዳምት ነበረ ኦልቤን ነው መሰለኝ ወንድም ኦልቤን ሲናገር ነበረ ሱረቱ ሙሚኖን መርሃኑ ነው የሚለው በእርግጥ ራሱ ቀድ ማለት በአረብኛ እርግጥ ነው የሚለው በእርግጠኝነት አለ የነገረን ምዕመናን ዳኑ ነው የሚለው ብለው ዳኑ ከምን ዳኑ የሚለው ደግሞ ኢሴንሻል ሰልቬሽን ላይ በሱረቱ ኣሊ ኢምራን ምዕራፍ ሶስት ቁጥር አንድ መቶ ሶስት ላይ ምንድን ነው ያለው በእሳት ጉድጓድ አፋፍ ላይ ነበራችሁ ነው የሚለው አፋፍ ላይ አፋፍ አይታችሁ ከሆነ ወደ ጉድጓዱ የሚጨምረው የመጀመሪያው ክፍል ነው እነዛ ነገሮች እነ ሽርክ እነምናምን ናቸው እና ከእርሷም አላህ ዳናችሁ ይላል። እርሷ ተብላ ኦብጀክቲ ፕሮናውኗ ተከታይ መጣችሁ፣ ተውላጠ ስም የእሳት ጉድጓድ አፋፍ የሚለውን ነው። ከአፋፉ ከእርሷ ዳናችሁ ነው የሚለው። ስለዚህ ከአፋፉ ላይላ ይልላህ የሚለውን ገመድ ይዤ ተንጠልጥያለሁ እና ይህን ገመድ ከዚህ በኋላ ብላለች። ያላን ገመድ የያዙ ስለሚል አላህ እስቲቃማ ያስፈልጋል ጽናት ያስፈልጋል። ገመዱ ከተለቀቀ ግን ወደ ገደሉ አፋፍ ነው ሰው የሚሄደው። አፋፉ ደግሞ ወደ መጨረሻ የሚዳረገው ወደ ምንድን ወደ እሳት ነው የሚዳረገው። አለበርቢቢቢር አላሁ አክበር ላኢላሀ ኢለላህ ሙሐመድ ወረሱሉላህ አብዱ ወረሱሉ ካላ በስተቀር በሀቅ የሚመለክ አምላክ የለም፣ ሙሐመድም የእርሱ ባሪያና መልእክተኛ ነው። በሀቅ የሚመለክ አምልኮ ለእሱ ብቻ ነው። ሰማይና ምድር በመካከላቸው ያለው ነው የፈጠረ የዓለማቱ ጌታ አላህ ካላ ውጭ የሚመለክ አምላክ የለም። የአምልኮ ሀቅ የሚገባው የፈጠረ ነው። ፍጡሪ አምልኮ ሀቅ አይገባውም። በምንም ዳይሬክት ኢንዳይሬክትም ሆነ ጉድ ሰርቪስ ወይም ደግሞ አምልኮ የሚባለው ኢባዳ የሚገባው በቀጥታም ሆነ በተዘዋዋሪ አንድ አምላክ ብቻ ነው። ከሱ ውጭ ድረሱልኝ የምንለው ድረስልኝ፣ በችግሬ ድረስልኝ የምንለው አካል የለም። ሙስሊሞች በጀነት መጥቀም በጀሃነም መጉዳት የሚችል አንድ አምላክ ብቻ ነው። ሄደን ቀብር የምንለምነውም ሰውም የለም። ቀብር ላይ የምንእንደባለለውም ሰውም የለም። የምንለምነውም ፍጡር የለም። መላእክቶችንም ነቢያትንም ማርያምንም በሌሉበት አንጠራ። አይሰሙም፣ አይለሙም፣ አይናገሩም፣ አይጋገሩም። ራሱ የመለኮት አይደሉም። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። ይሄ ሁሉ ነገር ማወቅ ለሚችል በቃ አምልኮ ለአንተ ነው ብሎ አጥርቶ ለእሱ ብቻ መስጠት ነው። አንድም ሶስትም ተብሎ ማያምታታ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በሀያሉነቱ ላይ ድካም የሌለበት በጌትነቱ ላይ ባርነት የሌለበት ነው። ይህንን አምላክ ለማምለክ መጥቻለሁ፣ ይህን አንድ አምላክ ማምለክ እፈልጋለሁ ብላ ይህን አንድ አምላክ ለማምለክ ዛሬ ወስና ሻሃዳ ይዛለች ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በድጋሚ መብሩክ ብያለሁ ኤዱዬ፣ በጣም ደስ ብሎኛል። እስቲ አውሪኝ ትንሽ። አንድ ሰከንድ። አመሰግናለሁ ስታዝ። ምን ተሰማሽ? እንጃ ትንሽ ደንግጫለሁ። ድንቀት ያለ አለቀሽ፣ ሁላችንም አልቀሰናል። አዎ አልቀሻለሁ። ሪቻርድ ምናምን አለ። ልክ ድብልቅልቅ ያለ ስሜት ነው አይደል? ደስታ አለው። በደስታ ውስጥ ደግሞ የሆነ እንትን ለቅሰው አለው አይደል? አዎ ልክ ነው። አሁን ትንሽ አላረፍሽም? ከዛ በኋላ የሆነ እረፍት ነገር አልተሰማሽም? የሆነ ነገር ከላይሽ፣ የሆነ ነገር፣ የተራገፈ ነገር ስሜት አለው? አዎ አለው። ማሻላ አልሐምዱሊላህ፣ ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። እኔ በበኩል የጨርሻለሁ። በርቺ፣ ጻላ ጽናቱን ይስጥሽ። ለተወሰነም ጊዜም ቢሆን እንዳልኩሽ የነጃቢር ጋ እነዳሪያ ጋ እንደሰብሰብ ብብላችሁ እዚህ የራስሽ ቤት እንትን ማለት ነው። ይሄ አሁን ለጊዜው እውቀት እስከምትጨብጪ ድረስ የሆነ ነገር እውቀት እስከምትጭ ድረስ ቁርአን እንድትቀሪ ትምህርት እንድትማሪ ኮምፓራቲቭ ሪሊጅን ትምህርቶች እንድትማሪ ከዛ በኋላ ንጽጽር ማነጻጸሩም ይጠቅማል። እንደገና ደግሞ ማወያየቱ ማለቱም የግድ ሌላ ቦታ ሚሄድ አይጠበቅብሽ። ወደ ካፌር ቤት ሄዶ እንት ማለት ላስተምራቸው ምናምን፣ መጀመሪያ መማር ይቀድማል። በኢስላም እውቀት ይቀድማል። እና አይ ቲንክ ብዙ ነገር አንቺ የተማርሽ ስለሆንሽ ከዚህ በኋላ ምንድን ነው የምታደረጊው? ቀጸጥ ረጥ ብለሽ ትምህርትሽን መማር ሲያስፈልግሽ፣ ኦንላይን ወንድሞችን እህቶችን ስፈልጊ ደግሞ ጃቢር ቤት እየመጣሽ እዚህ እየመጣሽ አንዳንድ ነገሮችን ሲማሩ ማዳመጥ፣ ጥያቄም ካለሽ መጠየቅ። መጀመሪያ በእውቀት ከማስተማር ይልቅ መጀመሪያ መማር ይቀድማል ና ለአንቺ ብዙ ነገር አልነግርሽም ለአንቺ እና ለዳሪያ ብዙ የማይነገራችው ነገሮች አሉ የማልናገራቸው ሰዎች አሉ በቃ በጣም ጎበዝ ብዬ የምኮራባቸው እና በጣም የምወዳቸው ሰዎች አሉ በጣም ሁል ጊዜም ፕራውድ የመሆንባቸው ሰዎች አሉ አዲስ አለም አስታውሳለሁ ሻሃዳ ይዛ የሻሃዳዋ ቀን አልነበርኩም እኔ እና ልክ ሲለቀቅልኝ በጣም ነው ደስ ያለኝ ምንድን ነው ያደረገችው አዲስ አለም በንጋታው ተነስታ ላነጻጸር አይደለም ያለችው በየቴ ንፅፅር የሚባል ነገር አይደረግም ባየውን ትምህርት ይማረው ሰራይን እየሰራው አዘ ሴም ታይም ደግሞ ሰው ትምህርት ይማርበታል። እኔ ስጠይቅ እዛው ስለምናየው ነው መማር ወፈልገው ገና አዲስ ነኝ ማወቅ ወፈልጋቸው ብዙ ነገሮች አሉ አለች። ከዛ መማር ጀመረች። ወስታዞችን እያስገባች መማር ጀመረች። ጥያቄ መጠየቅ ጀመረች። አንዳንድ ክርስቲያኖች ይመጡና ንጽጽር ማለት አይ እኔ ንጽጽር አይመለከተኝም ንጽጽር ከፈለጋቸው ንጽጽር ቤት ሄዱና ተማሩ። ቤቴ ትምህርት ነው። ቤቴ የሰራ ቦታ ነው። ምን አደርጋለሁ ትምህርት ሰዎች ይማራሉ። አሴም ታይም ደግሞ ስራ እየሰራለሁ ብላ ነበር ያለችው ማለት ነው። ልክ እንደዛ ሁሉ እናንተም ትምህርታችሁን እየተማራችሁ የዲን ትምህርት እየተማራችሁ ቁራናችሁን እየቀራችሁ ጎበዝ እንደምትሆኑ ልክ እንደ አዲስ አለም እና እንደ ሌሎች ጠንካራ እንደሆኑት ወንድሞች እና አቶች ጠንካራ እንደምትሆኑ ተስፋ አለኝ። ኢንሻአላህ አላህ ያበርታችሁ። ሌሎቻችሁ አላህ ኢስቲቃማ እንዲወፍቃት ድዋ እናደርግላት። በርቺ ተበራቺ። በጣም ደስ ብሎኛል። እንሻአላህ ሚዩት አድርጌ ያዳምጣለሁ። እግዚአብሔር እኔ ጨርሻለሁ። ምትለኝ ነገር አለ ሌላ? አረ ኡስታዝ ምን ምሎት ነገር አለ ብሎት ጨረሱት እኮ ጀዛከላህ ኸይር አላህ ፊ አርጎት አላህ በጤና የጠብቆት እድሜት ጀምሩ እንደ አንቱ አይነት ሺህ ያደርግለት። ወላ ላይ ከኔ እርስዎን ስላወቁ እኮራቦታለሁ። ይሄ ሁሉ በቀጥታም ሆነ በተዘዋዋሪ የእርስዎ ስራ ነው፣ የእርስዎ ፍሬ ነው። ወላሂ ነው ምሎት ማለት ነው እና አልሃምዱሊላህ በደም በደም ያዋጡት ነገር አለ፣ በደም ማለት ነውና አላህ ይቀበሉት። ስርወትን ኢንሻአላህ ኢንሻአላህ አላህ ይጨምርላችሁ። እናንተንም እንግዲህ ኢንሻአላህ ለጃቢርም ዱአ አድርጉለት። ለብዙ ወንድሞቻችንና እህቶቻችን የኢዲያ ሰበብ እያደረገው ነው። አላህ ብዙ ነገር እዚህ አደባባይ ላይ በሱፊት ያው ማበረታቻ ተብሎ አንዳንድ ክላስ እክላስ የሚያበላሹ ነገሮች ስለሚኖሩ ወደ ኪብርያ እንዳይቀየር ስለምንፈራ ኢንሻአላህ ዱአ ብቻ አድርጉለት። በርቱ ተበራቱ። እሺ በቃ ሚዩት አድርገ ያዳምጣለሁ። ሌሎቻችሁ አውሩ። እሺ ጀዛከላሂ ኸይር ኡስታዝ። ከመቀጠላችሁ በፊት አንዳንድ ክሊር ማድረግ ያለብን ነገር ስላለ ነግራችኋለሁ። እኔ ኤደንን ማለት ቲክቶክ ወደ መጣችበት ወደ አቅራቢያ ላይ በመጣችበት አካባቢ ጀምሮ እስካሁን ድረስ እንተዋወቃለን እና በጣም በጣም ጥሩ ጓደኛዬ ናት እና ያው ክርስትናን መታ ስትጠይቅ ብዙ ጥያቄዎች ነበሩባት ምናምን ብቻ ብዙ ነገር ነበረ እና እኔ እስልምና ላይ ትመጣለች የሚል በጣም ትልቅ ተስፋ ነበረኝ። እና ሶስት ቀኖች አሉ በቃ ች ልጅ መስለሟ ነው ያልኩባቸው ነገር ጊዜዎች ማለት ነው። እና የተለያዩ አጋጣሚዎች ተፈጠሩና ኤደን ነው እውነቱን እያወቃችሁት የማትሰልሙት ነገር አለ። እውነቱን እኮ ታውቁት አላችሁ ግን ምክንያት፣ ቅድም ነግሬያችኋለሁ ሳወራችሁ ማለት ነው። አላህ ለምን አልሰለማችሁም ብሎ ሲጠይቋችሁ አንድ ምክንያት እራሱ ማጣት ማለት ነው። እና እች ልጅ በዛ ደረጃ መታ ነበረ። በቃ እስልምና ውስጥ እስልምና ልቡ አንገስቶት በቃ፣ ይሄ ለምን አትሰልሚም ተብላ ብትጠየቅ ምንም ምክንያት ታጣለች። በዛ ደረጃ መታ ነበር እና አይዶኑ ለምን እንደሆነ እንጃ። ትመጣ ትመጣና እንደውም ብዙ ሰዎች ይመጣሉ፣ ከጓደኛዋ ጋር መቶ፣ ከዳሪ ጋር መቶ ይጠይቃሉ። እና ሁሉም መልስ ይመለስላችሁ ና ወደ መስለሙ ዳር ትሄድና ደሞ ትመለሳለች። እና አይ ቲንክ ወደ ሶስት ጊዜ ምናምን ሆኖ እኔ ተስፋ ቆርጬ ነበር እና እጠብቃት ነበረ። ግን በዚህ ፍጥነት ይሆናል ብዬ እንትና አለልም ነበረ። ግን ምንድን ነው አንድ ያወቅኩት ነገር እሷም እንደነገረችኝ እስልምና ትክክለኛ ሃይማኖት እንደሆነ ካወቀች በጣም ቆይታለች። በቃ እስልምና ልቧን እንዳሸነፈው በጣም ቆይታለች። በጣም ማለት ነው ግን በቃ ለመወሰን አይዶን ነው። አንደኛ እንትን እኔም ስለነበርኩበት እኔ እስልምና ያስኩበትን ቅጽበት ነገር ያቸዋለሁ እስልምና ላለመያዝ በቂ ምክንያት አጥቼ ነበረ። ግን አይዶን ነው። በቃ የሆነ የሚይዘን ነገር አለ፣ ይሄኛው ነገር አለ። ሁለተኛ ነገር ደግሞ የቤተሰብ ነገር አለ። ሌላ ደግሞ ምን አለ መሰላችሁ የአካባቢ ጓደኛን ማጣት፣ እንደገና ላይፍ ስታይል ራሱን መቀየር አለ። እነዚህ እነዚህ ስናስበው ከዚህ ነገር ጋር ይጎትተናል ማለት ነው። እና አልሃምዱሊላህ ፋይናሊ እንግዲህ በልቧ ስትመኘው የነበረው ትፈልገው የነበረውን እንትን ሰላም ፋይናል አግኝተዋለች። እና አይ ቲንክ ትልቅ ይህንን ውሳኔ እንድትወስድ ለዛሬ ካደረጋት ትልቁ ምክንያቶች ውስጥ አይ ቲንክ ከሰሞኑ የድንግል ማርያም ስጋን የተሰቀለልኝ ምናምን የሚሉ ውዝግቦች ነበሩ። እና እነዚህ ነገሮች በክርስትና ላይ በጣም ተስፋ እንድትቁርጥ እንዳረጋት ነግራኛለች። ውስታስ ተርኒን ፖይንቶቹን ስላሉ ነው እሷ አሁን መናገር የማችልበት አይነት ሁኔታ አለ። አንደኛ በጣም ኢሞሽናል ሆናለች ሁለተኛ ነገር ፐርሰናሊ ስናውቃት መናገር አችልም። እና እነዚህ ነገሮች እኔ በቅርብ ስለማቅ ያሁን እነዚህ ነጥቦች ላስቀምጥ ብዬ ነው። እና እነዚህ እነዚህ ነገሮች ፋይናሊ አልሃምዱሊላህ እስልምናን እንድትቀበል ርቷታል። ግን የዛሬው ቀን ግን ታምር ነው ስላልጠበቅሁት ቀኑን ማለት ነው። ግን አላሀ ልብን ገለባባጭ ልብህን ገለባባጭ ነው። እንኳን ኤደንን ይቅርና እንግዲህ እኛ ያልጠበቅናቸው ሰዎች እኔ ድራማ እስኪመስለኝ ድረስ ብዙ ሰዎች ስልምና አይተናል። የሚገርማችሁ ነገር እኛ ስንናገር እየወሰዳችሁ እንደ ቀልድ የምታደርጉት ነገር እውነት ነው። ይህ እየሰራ ነው፣ ወላሂ እየሰራ እየሰራ ነው። አንድ ሰው ክርስቲያን መሆን ከፈለገ ስለ ክርስትና ያውቅ ሪኮመንድ ምናል። ስለ ክርስትና ከገባችሁ ክርስትና ቀልዞ ነው የሚያስወጣችሁ። ከዛ አላህ ከረዳችሁ እስልምና የሚባል ዲን እንድታውቁ እድል ይሰጣችሁና ትሰልማላችሁ። እና እኔ ስለ ሰው አይደለም እያወራሁ ያለሁት ከራሴ ጀምሬ ሰዎችም ላይ እያየሁት ስላለው ነገር ላይ እየነገርኳቸው ያለሁት ማለት ነው። በቃ ይሄ ነው የሆነው። አልሐምዱሊላህ እኛ ወደ እስልምና ስንመጣ ምን ፈልገን ነው? ምን ፈልገን ነው የሰለም ነው? እኔ ወደ እስልምና ስመጣ አራት ሚስት ላገባ ፈልጌ ነው ወይ የመጣሁት? ምን ፈልጌ ነው የመጣሁት? ወይስ እናንተ እንደምትሉ ሴቶች ይጨቆናሉ፣ ወንዶች ደግሞ በቃ እንደልባቸውን ይኖራሉ፣ እንደዛ ስለመሰለኝ ነው የሰለምኩት? ኖ አይደለም። አንደኛ ነገር በአምልኮ ተግባር ላይ ሰላም ማግኘት ስለምፈልግ የዓለማቱን ጌታ በብቸኝነት ማምለክና መገዛት ስለምፈልግ። ገባችኋል? ለጭንቅላቴ የሚስማማኝ ግራም ማልገባበት ይህንን አምላክ ለመረዳት ውጥንቅጡን የማላይበት መከሬን የማልበላበት እኔ አላህ አንድ ነኝ አለ። አልወልድም አልወለድም እኔ ቢጤ የለኝም አለ። ሁሉም በእኔ ላይ ይመጀናል። እኔ እሱ ማንም የሚደገፈው የለም የዓለማቱ ጌታ ነው። በጌትነቱ ላይ ሌላ ጌታ የለበትም ወይ ባርነት የሚባል ነገር የለበትም። ፈጣሪ ነው። በፈጣሪነቱ ላይ ፍጡርነት የለበትም። ጠባቂ ነው። በጠባቂነቱ ላይ እንቅልፍ አይደለም፣ ማንጎላ ጀጄ የለበትም። ማንጎላጀጅ እንቅልፍ ከመምጣቱ በፊት ዳርዳር የሚለው ማለት ነው። ይሄ ነው አምላካችን። ላይክ ጥራት የተገባው አምላክ የእኛ አምላክ አላህ እዝነቱን ውዴታውን ለመግለጽ ወርዶ ሰው ሆኖ የቆሎ ጓደኛ ካይሆንም ወይ ደግሞ አብሮክ ብዬ አይጮትም ወይ የሆን አንተ ሰፈር የምታውቀው የሆነ ሰውዬ አይሆንም። አላህ እንደዚህ አይደለም፣ ኔቨር አይደለም። አላህ ከፍ ያለ ነው። ይህንን አምላክ እናመልካለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እቺ ቃል በጣም ጠንካራ ቃል ናት። ምስጋና ክብር፣ ሁሉም ነገር ለአላህ ለዓለማቱ ጌታ ሁሉንም ነገር ብቻውን ለፈጠረው ማንንም ለማይመስሉ በምንነትም በማንነት ማንንም ለማይመስሉ ምሳሌ ለሌለው ከዛ ይሄ ይሄ ይሄ በጣም ድንቁና ውዱን ዲን ደግሞ ለኛ ለወፈቀን እንዲሁም ደግሞ በእስልምና ከቤተሰባችሁ ወስዳችሁ እናንተን እስልምና ላይ ላጸናችሁ፣ አልሃምዱሊላህ፣ አልሃምዱሊላህ፣ አልሃምዱሊላህ ከዛ ደግሞ በተለያየ ቦታ ሆናችሁ እየተወዛገባችሁ ጭንቀት ላይ ላላችሁ ሰዎች እኛ ዱዓ እናደርግላቸዋለን። ኑ የዓለማቱን ጌታ በብቸኝነት ተገዙ፣ በብቸኝነት ተገዙ። ወላሂ ኑ ተገዙ፣ ስገዱለት። አንድ ሃይማኖት አምጡ፣ ግዴታ አድርጎ በቀን አምስት ጊዜ ለአምላኩ የሚያሰግድ ሃይማኖት አንድ አምጡ። በመካከላችን ማንም ሳይኖር እኛ ላይክ ፍሮንት ማለት ነው ከአላህ ጋር ፊት ለፊት ሆነን አላህን እንሰግድለታለን፣ እናጎበድድለታለን፣ እናመሰግነዋለን። የሚደረገውን ነገር ሁሉ ለሱ እናደርግለን። መካከለኛ ምንም የለም። ለምን ሲባል መካከለኛ አያስፈልገንም። አላህ ለእኛ ከደም ስራችን በላይ ቅርብ ነው። ገባችሁ አይደለ? ሂድ እንትና ልከን ለአላህ መልእክት አደርስልን የምንለው የምናስገባው መካከለኛ የለም። አላህ ከደም ስራችን በላይ ለእኛ ቅርብ ነው። ለዚህ አላህ እንሰግድለታለን እናመሰግነዋለን እና አልሐምድሊላህ እና ምንድን ነው ያየነውን ፍዳና የበላነውን ሙዳኛንን የምናውቀው ተብሏል እና እንትን ነው እኛ ያገኘነውን ሰላም እኛ ያገኘነውን በረከት እናንተ መዛኛት ሁኑ አታውቁትማ ስሜቱን እንኳን ሙስሊም ያሉ ናችሁ ሰዎች ይቅሩና ሙስሊም ይ ሰለምት ያልሆኑ ሙስሊሞች ራሱ እኛ ፊል የምናደርገውን ነገር አያውቁትም። ወላሂ ነው ምላችሁ እኔ ያሳዝኑኛል። እንደው ከፍራችሁ እንደገና ሻሃዳ ያዙ አይባል። ስሜቱ የምትጥሉት ነገር በጣም ከባድ ነገር ነው የሚሰማው ሰላም ወላሂ እና ኑ ይህን የዓለማቱን ጌታ በብቸኝ እንተገዙ። ባልሰራችሁት ነገር አይጠይቃችሁ፣ ባልሰራችሁት ነገር አይመነዳችሁም። ሩኅሩኅ ነው፣ አዛኝ ነው። በሎጂክ ብትሄዱ ጥግ ረስሜር ትችላላችሁ። ይህንን አይተናል እና እነሱ እስልምናን ያጥላላሉ። እስልምና ላይ ጭላሸት፣ ጭቃ፣ ጨለምተኝነት ሲለቀልቁ ይላል እስልምና ግን ማብራቱን አያቆምም፣ ያበራል። በደም ማለት ነው። በደም ገና እንበዛለን። አለም ገና በእስልምና ትዋጣለች። ይህ አለም፣ ይህ የሰው ዘር አላህን በብቸኝነት የፈጠረውን አምላክ በብቸኝነት ያመልካል። የማይናገር የማይጋገር የማይሰማ የማይለማ ነገር አናመልክም፣ አናስገባም። እሱም ብቻ እናመልካለን። ይሄ ነው በቃ፣ ያለው ጀነራል ኮንሰፕት እና፣ ብቻ ብዙ ነገር መናገር ብፈልግ ደስ ይለኝ ነበረ እና መጀመሪያ ለዳሪያ እድል ስጥሽ፣ ከዛ ዮኒ ሀሳባችሁን አጠር አጠር አድርጋችሁ ግለጹ፣ እና ለኤደን እድል ሰጣታለሁ። እሷ ትንሽ ትረጋጋ። ዳሪያ፣ አሰላሙ አለይኩም። ዋለይኩም አሰላም። እኔ በኋላ ላይ ላውራጃ ችግር ዮኒ ሰላም አሊኩም ዋአሊኩም ሰላም ወረሐመቱላህ ወበረካቱ። እንዴት ናችሁ ሁላችሁም? ሰላም አሊኩም ብያለሁ። አልሐምዱሊላህ። መናገር የምፈልገው ነገር ካለ ቀጥል። እኔ አልሐምዱሊላህ ረቢ ለዓለሚን፣ ምስጋና ለዓለማቱ ጌታ ይሁን ነው የምለው። እኔ ምንም ቃላት የለኝም ብቻ አልሐምዱሊላህ፣ ወላሂ አልሐምዱሊላህ። እኔ ጌቴ በጣም ተመልካች ሰሚ ሁሉን ነገር ነው። በቃ እኔ ምንም የምገልጸው ነገር የለኝም። እኔ ምለው አላህን ፈልጉት፣ ከልባችሁ ፈልጉ ታገኙታላችሁ። ፈልጉኝ ታገኙላችሁ ነው የሚለው። እኔ ምን እንደምናገር ራሱ አላውቅም። ዛሬ በጣም ደስ ብሎኛል። ለምን እኔ ወደ ቲክቶክ ምድር ስመጣ መጀመሪያ ጓደኛዬ ኤደን ነች። ቲክቶክ ላይ መጀመሪያ የተዋወቅኳት ሰው ማለት ኤደንን ነው መጀመሪያ በቃ ማቀው የመጀመሪያ ሰው የኔም ጆርኒ ላይ በነበረው ጊዜ አብራኝ የነበረችው እሷ ነች እና ብዙ ነገሮችን አብረን አሳልፈናል። በመሀል ብዙ ጊዜ ተጣልተናል፣ ተታርቀናል። ግን ጓደኝነታችን እህቴ መሆኗ ምናምን በልጦብን ብዙ ነገሮችን አሳልፈናል። እሷ በጣም በብዙ ችግር ውስጥ አሳልፋለች። አልሃምዱሊላህ ከዛ ሁላ ችግር በኋላ ግን ለዚህ ደርሳለች። ያው ብቻ አልሐምዱሊላህ፣ እኔ ጨርሻለሁ። ቻው። እሺ፣ ኡስታዝ ጀማል ሰላም አለይኩም። ግን አይ ቲንክ ከማውራታችን እሺ፣ ኤዱ መናገር የምትፈልጊው ነገር ካለ ለአንቺ ድል ልስጥሽ። አይ ቲንክ ማሳወቅ የምትፈልጊው ነገር ካለ ልስጥሽ። እንደገና ማመስገን የምትፈልጊያቸውም ሰዎች ካሉ ልስጥሽና ከዛ በቃ አንቺ አረፍበይ እነሱ ያወራሉ። ሄዱ አለዋዋይ ተናግራል። ማሳወቅ ያለብኝ ነገር ተናግራችሁታል። እኔ ማመስገን የምፈልገው ለሁላችሁም ጸሎት ላደረጋችሁልኝ፣ በአጠቃላይ ለሙስሊሞች አመሰግናለሁ ማለት ፈልጋለሁ። ሌላ ምስጋና ማቅረብ የምፈልገው ደግሞ ለክርስቲያን እህት ወንድሞቼ፣ እንዲሁም በጣም ለመወደው ለማከብረው መምህር ቢኒ አቃለው፣ ብዙ ደክመህብኛል። ጊዜህን ብዙ ሰውተክ እኔን ለማስረዳት የኔን ጥያቄዎች ለመመለስ ሞክረሃል በአቅምህና፣ ግን ያው እኔ ውስጤ ስላልተቀበለ ነው ይሄን መንገድ የመረጥኩትኝ። ግን ማመስገን ፈልጋለሁ፣ እንዲሁም በጣም ክብር እንዳለኝ በዚህ አጋጣሚ ለሱ ማሳወቅ ፈልጋለሁኝ። በአጠቃላይ ለእኔ ጥሩ ነገር ላላችሁ ሰዎች በአጠቃላይ ምስጋና ማድረስ ፈልጋለሁኝ። በቃ ይህን ነው። እኔ ያው ንግግር ላይ ጎበዝ አይደለሁም፣ ትረዱኛላችሁ። ሚውት አድርጌ ያዳምጣለሁ። እሺ ኡስታዝ ጀማል ይቀጥሉ።